ነውሩን ያላወቅኩ አንተ ቁጭ ብለህ እግርህን እንዲያጣምረህ እግዚአብሔር ይቀሪ በል። እግርህን እንደዚህ ያጣምረህ ቁጭ ስትል የዛ ወንድ ልጅ እግሩን ያጣምረህ ልታ ነው ነገሩ ያለቀ በነገራ ሲሆ ከመጀመሪያውም ጀምሮ አንተ አላወጣት አንተ አልወሰድካት አላለም እ አልወጣ በግድ ወቁልኝ እና አሁን ዩቱቤ ባንቺ ፓርቷን ፓርቱ ብዬ ሶፋ ልግዛ ሌላ ኮንዶሚኒየም ቤት ልግዛ በእኔን ነው የገዛችሁት። ምንም ሰርታችሁ አይደለም። አንተም ሌሎችም ዩቱበሮች ልክ ማንኛውንም ሰው ተሳድቦ ማንኛውንም ሰው ተናግሮ እንደሚሰራው አንተም ከልጄ ጋር ሆነ እኔን ተሳድበ እኔና ዋርደ ነው ዛሬ ኮንዶሚኒየም ቤት የገዛ ዛሬ እሷም ኮንዶሚኒየም ቤት የገዛችሁ። ለዚህ እኔ ባልታወቅ ዩቱብ ላይ እናንተ አትታወቁ። ስትታወቁ ግን የጂጂኪ ያለች ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው። ትክክል ነው። ቁጭ ብ ሊያሳድብ ካ ደግሞ አንተ ምንም አይደለም። ይኮ ትክክለኛ ነገር ነው። ገባ የዓለምና የሲሳይ የዘላለም ያርግላችሁ። አትዩ የምትጦሩበት የምትበሉበት እድሜ የሚሰጣችሁ ያርግላችሁ። ምክንያቱም ሰርታችሁ ያመጣችሁት ይሁን እንግዲህ ተናግራችሁ ያርግላችሁ። እሱን በሂደት ነው የምናየው። አሁንም እያየነው ነው። ምክንያቱም እኔ የማይሆን የኢትዮጵያ ሕዝብ ስላላየ ነው እንጂ ውስጥ ለቄስ ነው እናቃችኋል። አንተም ብትሆን እሷ፣ ምክንያቱም ልጄ እያለቀሰች ነው እውነቱን። የኢትዮጵያ ሕዝብ ከፈለገ ልጄ ውስጧ እያለቀሰ ነው ግን አያገባኝ። ለምን እንደራቅኩኝ አያገባኝ። ምክንያቱም እኔ ሳለቀስ እሱ አልሰማችኝ። እኔ ስነግራት እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝ። ገባክ? ይሄ ነገር አይሆንም ስለት አላዳመጠችኝ። ግን ይህን ነገር የተናገርኩት ለማን ነው? ለማን የተናገርኩትኝ? ለልጅ የነገርኩትኝ እኔ ላይ ምን እንዳደረግ፣ እዚህ ጋር ቁጭ ብለህ እዚህ ጋር ቁጭ ብለህ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነብሰ ጡር ሆና እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው። ይህንን ይሄንን ደግሞ ኩን ሊያ ታውቃዋለች። ይህንን ይሄንን ሰብለ ካናዳ ታውቃዋለች። ይሄንን ደግሞ እዚህ የምትኖረው ታውቃዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ህልም እስከሚመስለኝ ድረስ እራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ፣ እውነት ቤቴ ውስጥ የተደረገ ነገር ነው ይሄ። እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጅ የበለጠ እኔ ከልጅ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅና የያማረ ምን ፈልገህ ነው? ጠጥተህ ነው እንዳለል ቤታችን ውስጥ ስትጠጣ ላየው። ቅመህ ነው እንዳለል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳለል? እኔ ለማውራት ራሱ ግራ እስከምልህ አሁን እራሱ ሳውራው እንድታመን አይደለም። የሚያምነው ግን አንድ ፈጣሪና አንድ መድኃኒዓለም ነው። የሚያምነው ጌታ ኢየሱስ ክርስቶስ ነው። ግን ምንም አላደረኩም። ምንድን ያልኳትኝ እራሷ ትናገር። ልጄ የዛ ዕለት ዓርብ ዕለት ማታ እሷ ተኝታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ፣ ልክነ ፖሊስ ጣቢያ አለመሄዴ ልክነ፣ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለማለቴ ልክነ፣ ልክነ ልክነ ግን ምን ነው ማወራው? ምን ነው የምናገረው? ነው የምናገረው ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው፣ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅርብ ብዬ የምላቸው እውነት ህልም ነው ህልም ነው የልጄ ባል ልጄ ነፍሰ ጦር ሆና ልጄ አልጋ ላይ አርግዛ፣ አንተ እዚህ ላይ ሱሬን ከፍተ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጌ አይደለም። ይሄ ለልጅ ይቀመጥልህ፣ ለወለድከው ልጅ፣ ላሳደጉ ቤተሰቦች፣ ለነዛ ለጨዋቹ ይቀመጥልህ። አማራ ነህ ትግሬ ነህ ኦሮሞ ነህ አይደለም የዘር ጉዳይ አይደለም። የራሴው ደም ነህ፣ ግን ያደረግከውን ነገር ይወራልህ፣ ሀገር ይስማልህ። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ፣ ከዛ በኋላ ወጣሁ፣ በቃ ወጣሁ፣ ጓደኞች ጋር። የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል? መጣውን ያልኳት፣ ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆን ነገር ተፈጥሯል። ልት ምንድን ነው የተፈጠረው? እንደዚህ እንደዚህ። የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ነው ያለኝ። ሌላ ነገር ሲነካካይተሽ ይሆናል እንጂ ተሳስተሻል። ጂጂ ስላይ ተሳስቻለሁ እውነት ተሳስቻለሁ ተሳስቻለሁ ጂጂ ተሳስተሻል እውነት ትግል ተመልሽ ልምጣ ደግሜ ሊያው ህልም ታውቃላችሁ እንደናት ህን ይሄንን ያፈንኩልሽ ሳምሬ ሳምሬ ይሄንን ያፈንኩልሽ ይሄንን ነው ዝም ያልኩትኝ ድሪያን የሆነ ሽት ነገር ለብሻለ ራሴንም አየው አንችንም አየው ምን ተልኮብኝ ነው የመጣሁት አለ ምን ወዳ ውስጥ ነው የገባ ምን ሰይጣን ነው ቤታችን ውስጥ የገባው ምንድን ነው ምን እየተደረገ ነው ያለው ምን እየተሰራ ነው ያለው እሱ ብቻ አይደለም እሱ ብቻ አይደለም እሱ ብቻ አይደለም። ሌላውን እናውጣው፣ እንግ ኔክስቱን ላውጣው። ተከታዩን ላውጣው። ተከታዩን ላውጣው። ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መክሰስ ካለብኝ እኔ ነው የምሄደው። መሄድ ካለብኝ እኔ ነው የምሄደው። ፓርቲቱን እናውቀው እንደ ፓርቲቱን እናውቀው፣ ተውኩኝ። ምንድን ነው ያልኳትኝ? ሄድኩኝ፣ ወጣሁ፣ ጠዋት መጣሁ። ጓደኛዬ ባህር አለው፣ እዛ ሄድኩኝ። ለጓደኛዬ የነገርኩትኝ ነግሬያቸዋለሁ፣ ልጄ እኔ ጋ ትወልዳለች ብዬ ማለት ነው። ለጓደኛዬ እስተስ ኖርማል አልኳትኝ። የልጅ ጓደኛ እንደዚህ እንደዚህ ሲያሳየ ኖርማል ነው ስንሽ ኖርማል አለ ኖርማል አይደለም እኔ ሴትኛ ዳር ነኝ ምን ወይንስ ምን አይቶ ነው ምን ሆኖ ነው ምን ጠጥቶ ነው እንግዲህ ከኛ ጋር ነው የዋልከው አደለም የሆነ ቦታ ወጣ ውለን የመጣሁ አደለም የሆነ ቦታ ውለን የመጣሁ ብቻ ልብሴንም አየሁት ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት ዶሮን የሰራሁት ግን ወዲያውኑ በጠዋት ተነስታን ሄደችው። አንጠልጥላው ተነስታን ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦሬዲ ተቀይሬ ያለሁ እኔ ኦሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው ያልኳት ምንድን ነው ያጨስ ነበር ያልኳት ምንድን ነው፣ ቤትሽ አልመጣም መተሽ እዚህ ላረስሽ፣ እዚህ ታረሽ፣ ቤትሽ ግን አል ማም መምጣት አለበት። እሱ ሴት ልጅ ስትታረስ አይሆን እሱን ትቼ አልመጣም ስል እኔ ግን እዚያ አልመጣም በቃ አልኩኝ። በሳሰረንላት ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች ቀረች ቀረች ቀረች ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ እኔ ለልጄ ነገር ለዋል አልሄድም እኔ ልጅ አልሄድም ሚላ ምንስ ልበል ምንስ ልናገር፣ ምን ልሁን፣ ለማንስ ላወራው? ለእናቴ በሙሉ አወራውላት፣ ለእናቴ አወራውላት፣ ለእህቴ አወራውላት፣ ለሁለት ሴቶች ጓደኞች ኢቨን ኩሊያ ኩሊያ ኩሊያ ነገርኳት። ከባሏ ጋር በጣም ስለምግባ መግባባ ነበረው ኩን ያሉ ላሚስት ነገርኳት። ይ ድንቅጥን ያሉት ምንድን ነው ይሄ መጀመሪያ ነው? ፓርትቱ ገና አወራላለሁ ፓርት እኔ ላይ ብቻ ሌሎች ሴት ላይ ያደረግከው ከማን ጋር እንደነበርክ ከማን ጋር እንደተኛ ከማን ጋር እንደወጣ ከእንደገና ልጄን እዛ ወስዳችሁ እንዴት እንዴት እንዳደረጋችኋት ራሷ ሲገባት ሲገባት፣ መለየት ከፈለክ በእኔ አታርገው። ሚስጥሩ መውጣት ካለበት ግን ይወጣል። እግርን እንደዚህ አድርገ የምታወራ ከሆነ እኔ ግን ላይክ እያርጋችሁ እኔ ግን ለልጅ ልጆቼ ለዚህ ለጠላቴ ያ ለዚህ በጥሩ የወደኛለ በጥሩ ማያኛለ እንዴት ቪዲዮ ነው? ቪዲዮ የምቀርጸው እንዴት ነው ቪዲዮ የምቀርጸው? እኔ እኮ በዶሮ እየተጨማለኩ እኮ ነው። በወጥ እየተጨማለኩ እኮ ነው። እሱ እኮ እዚህ ጋር ሶፋ ጋር ቁጭ ብሎ እኮ ነው ሲያንት እንዴት አንቺ በዛ ሰዓት አስበሽዋ አስበሽዋ ሞባይልሽን እንትን ስትይ እሷ ተኝታለች አረብሻትን ብዬ አረብሻት ተኝታለች፣ ሳምሬ አረብሻትም ብዬን የመጣሁት ቁጭ በላልኩት። እኔ ልጄ ነው እንግዲህ ልጄ ነው። ምን እንዴት ነው ብላችሁ እንደዚህ ነገር የምታስቡት? እንዴት ብላችሁ ነው እንደዚህ እኔ በልጄ ምጨክን ይመስላችኋል? ምን ያህል ጨካኝ ቢሆን ልጆችን አለማየት የልጅ ልጆችን አለማየት ምንድን ነው ችግሩ ብላችሁ እናንተ አንድ ቀን ይሄን ጠይቃችሁኛል? ጠይቃችሁኛል?

እግዚአብሔር ዝች ቤት ያለ ይሄ ቤት ነው። እኔ ይሄ ቤት አልወደውም። በነገራችን ላይ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳ የሚወጣው እዚህ ነው ብዬ ነው የማስበው። አብረው ነበሩ። ሳሎን ነበረ፣ ተኛች። እሷን አጥቤ ምናምን አሻሽቻት ምናምን ነገር ተኛች። አብረ ነበሩ። ከዛ ሳምሪ ተኝታለች ከአንቺ ጋር ብሎ መጣ መጣ፣ አይደለም ቁጭ አለ። አወራን ተጫወተን። አይደለም አንዳንድ ነገር እናወራለን ምናምን ነገር ቻ ዞር ርስን የሆነ ነገር ልዞር ልብስን የሚያደርገው ሌላ ነገር ነው። ምንም አላልኩ። ሽቴን አወለኩኝ የሆነ ሱሪ ነገር ለበስኩኝ አጠፋፋሁኝ። ቀስቤ ሳምሬ ልወጣ ነው አልኳት። ይህ ልትችን ውስጥ ላይ ከጓደኞች በቃ ውጫለች። ጫለሽ ሆናል ገና እኮ አላለቅም ጓደኛ የነገርኩት ልጅ ጋ ደወልኩኝ። አሁን አልመጣም አለኝ። ችግር አላልኩትኝ። ታውቃላችሁ ግራ የሚገባው ሰው ታውቃላችሁ፣ ምድርና ሰማይ የሚደባለቅባችሁ። ምድርና ሰማይ ምድርና ሰማይ የተደበላለቀብኝ፣ ለኔ ምድርና ሰማይ ጥንቅቅ አርቀሽ ወቄ እያንዳንዱ ጉድ እያንዳንዱ፣ ምክንያቱም መጨረሻው ምን እንደሚሆን አውቃለሁ። ይሄ መኪና ይዞ ከኛ የበለጠ ኑሮ ከኛ ውሸት ውሸት ውሸት። የተደፈረችዋን እናትሽን በልጆችሽ አባት እዚህ ጋር እንዴት አድርጌ ባሀንድል እንደሆን ኩኝ መጀመሪያ መክሰስ ካለብሽ ለእናትሽ ቆይ፣ አይ እናቴ ላይ እንደፈለገ ጨፍር ብለሽ ከሆነ ከእግዚአብሔር እንጠብቀዋለን። ሌላም ደግሞ ተጨማሪ ካለ ምንም ችግር የለም፣ ምንም ችግር የለም። እንዲቆርጥልሽ የሚያደርግ። አይ እኔ እናቴን አላምንም ከሌላ ሰው ጋር የነበረውን ነገር ግን አምናለሁ የምትል ከሆነ ደግሞ እስከነቀኑ እስከናጥራሻው ጓደኞቹን ጠይቂ። የክርስትና አባቱን ጠይቂ። ክርስትና የሰጠሽን አባት መቼ ማንጋ እንዳደረ ከማንጋ እንዴት እንዳደረ ምን ሲያደርግ እንዳደረ ኢትዮጵያ ከማንጋ እንዳደረ ማን እንደነበረች ሴት ጠይቂ። አሁን ገብተሽ መቃጠል በራስሽ ጊዜ ነው አይደለ? ክርቢቱን ፈቅደሽለት ካሜራ ደቅነሽ እንዲያወራ ያደረግሽው አይደለ? እኔ ግን አልተናገርኩኝ አልተናገርኩም። አልነካውቲኝ እኔ ነካውቲኝ። እነዚህ ልጆች ሲጣሉ ያ የእኔ አይነት እድል እንዳይደርሳችሁ ገበና ደብቄ ሰባት ዓመት በሙሉ አኩርፌ ቤቴ ያ እየተቃጠልኩኝ ቁጭ ብዬ የልጅ ልጅ ልጆች እያማሩ መሳም ሳልፈልግ ቀርቼ። አይደለም እሱ ምንድን ነው ያልኩሽ። እሱን ማየት ግን አልፈልግም። እሱ ብቻ አይደለም። ጄሪን ጠይቂያት። የናቲ ሚስት ጠይቅ እኔና አንቺ ከዚህ በኋላ የምንመላለሰው በዚህ ይሆናል። ታሪክሽን ጉድሽን ማወቅ ትፈልጊያለሽ? ከጄሪ ሂት ጋር ምን ነበረው? ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪን ጠይቂያት። አንቺ እንደሆነ አታምኝም፣ አሁን ታምኝም፣ አሁን ልታምኝ ትችያለሽ። ያ እንደ ደህና ባል እንዳለው ሰው መቼስ ሕይወቴን በጠበጠች እናቴ ልትሄ ነው። ልትሄ ክሰሽኝ፣ ክሰሽኝ እኔ ከዛ ሽ ታይ እንጂ የኢትዮጵያ ሕዝብ ጉዳችንን ይስማው። ምንድነው ምንድን ነው እንትንትን የምትጫወቱት? ነግረሻለሁ እኮ ኑሮሽን መኖራት በቃ እኔ ያንቺ ሰላም ይሻላል። ልጆችሽን ለብቻሽ እንዳታሳድጊ ብዬ ባልኩበትኝ እኔ ብቀር ይሻላል። ልጆቹ ካለ አባት ከሚያድጉ አንቺ ያለ አባት አድገሻል፣ ያለ እናት አድገሻል። ያ እኔ አያት ብቀር ይሻለኛል እኔ በቀር ይሻላል። አንቺ ደስተኛ ሆኝ ስል ጭራሽ ቁጭ ብለሽ እኔ ላይ ዩቱብ ለመስራቱን ብትፈልጊው፣ እስቲ ዞር ዞር ብለሽ ድሶንዶርፍና ዲስቦርግ ሄደሽ ከማን ጋር እንደዋለ ብለሽ ጉድሽን ከኋላ መጭ ዝኳ። አንቺ አታሚኝ እኮ አንቺ እኮ አታሚኝ። ደ ለምን ታሚኛልሽ? ያንቺ ባለቤት አይደለ ከቤት አይወጣም አይደለም እ ከቤት እኮ የሚወጣ አይደለም። መቼ መቼ ቀን ነው ዲስክ ይወጣ? ከነማን ጋር ነው ሲሄድ የነበረው? ከነማን ጋር ነበር ሲሰራ የነበረው? ምን ሲሰራ ነበር? የትኞቹ ሴቶች ጋር ሲሆን የነበረው? ይህንን አለሚስ ማለሽ እንዴ? የኢትዮጵያ ሕዝብ አቅማ ታሪኩ ሌላ ነው። ጥሩ ጓደኞች አሉታ ነው እንዴ? መራዊ እኮ ጉድሽን አውጣልሻለሁ ሲልሽ እኮ ነበር። እኔ ስለሌላው አያገባኝም። እኔ ግን ተደፍነ ሰው ጋር ስትቀርቢ፣ በየኢንተርቪው ስትቀርቢ ከኋላ የቆሸሸውን ጉዳችንን ዝም ብዬሽ ዝም ስላልኩ ነው። ለምን እናትና ልጅ አላጫወታም ነው እንዴ? ፈቃደኛ ሆኜ ከእሱ ጋር መሄድ ነበረብኝ። ሰርቢያውን እንደ እሱ ተናግሬዋለሁ፣ እንደ እሱ ተናግሬያለሁ። ልጆች ልጄን ግን አከብራታለሁ ነው ያልኩት። ጥንካሬዋን አከብራታለሁ። ለምን እኔን አላከበርሽኝም? ለምን እኔን ስም አልጠራሽም ነው። ፍጹም አልጠራ አይገባም። በእኔ አፍ አትጠራባት፣ በእኔ አፍ መጠራት የለበትም። ያየ ሰው በሙሉ እኮ አንቺን እና እሱን እኮ አይተው ጓደኞቹ እንደሚያዝኑት ታውቂያለሽ። አትገባውም እኮ ነው የሚሉሽ፣ አትገባውም አንቺ እንኳን መስማት የለብሽም። ይሄንን ነገር እኮ ነው የምባለው መስማት የለብሽም። ግን እኔ ሁሉን ነገር የምቃርገ ምክንያቱም ብትለያይ ልጅሽን የምታሰድጊው አንቺ ነሽ። እሱ ደስ የሚለው ፓስፖርቱን ሰጠሽው ሀገር ቤት ሄዶ እንደ ልቡ መኖር ነው የሚፈልገው። ብትለያይ እዳው የኔ ነው። ብትለያይ አንቺ ነሽ የምትጎጂው። እንደ ሴት ብዬ ዝም ምስል ዝም ምስል ብዙ አውራሽ ብዙ ልጆች ሊ ያልኩሽ፣ አይፈቅድም አልሽ ኦኬ፣ እሱን ከእሱ ጋር አልሽ። እኔ እሱን አልፈልግም አልኩ እሱን አልፈ እሱን ማየት አልፈልግም፣ በቃ እኔ ላይ ያደረገው ነገር አለ፣ አንቺ ላይ ያደረገው ነገር አለ። አገር ቤት ወስዶ ይህንን የጻፍሽው፣ ረሳሽው? ምን እንዳልሽ ምሬ፣ ጂጂን ስደውል መልእክት አስቀምጭናል። እንደ ወፍ ዘራሽ መታየት በጣም ነው የሰለቸኝ። አባትም እናትም ዘመድም እንደሌለኝ መታየት እያስጠላኝ ነው። በህይወት እንድኖር ከፈለገች በህይወት እንድኖር ከፈለገች ለመጨረሻ ጊዜ ከኔ ጋር ሰላም እንድትፈጥር ንገሪያት ብቻ ብቻ ብቻ የኔ እናት ድርሻዋን እንድትወጣ ለትንሽ ጊዜ ትምህርት እስክጨርስ እንድታግዘኝ እፈልጋለሁ። እኔ አላገዝሽ አልኩሽ? ማግዝሽ ግን ከእሱ ጋር ሆነሽ አይደለም። ትምህርትሽን አይደለም ዕድሜ ልክሽን ልጄ ነሽ። በጀርባይ ቢያቅፈኝ በጭንቅላት የሸከምሻለሁ። ግዴታዬ ነው፣ ግን እሱን አልፈልገው እኔና አንቺ እሱን ማየት አልፈልግም ነው። በቃ አልፈልግም። ለምን እናትና ልጅ እናትና ልጅ ክርስቲያኖች እኮ ነን። ለኔ ለኔ ሳምሬ ምንድነው እሱ የፈለገው? እኔና አንቺ ማለት ምንድነው የፈለገው? እኔና አንቺ እንትን እንድንል፣ ለኔ እኔ ሴትኛ አዳሪ ነኝ። ለኔ ጤናማ ነው መጀመሪያ ልጅው እንድታግዘኝ ይፈልጋለሁ። ይሄንን መልእክት አስተላልፍልኝ። አሻለህፊ መልእክቱን ብቻ ስደውል ንገሬ። መልሰሽ ጀርመን ስመለስ እማትቀበለኝ ከሆነ እዛው ጋር መጨረሻ ራሴን አጠፋለሁ። ንገረያት ነው ያልሽኝ።

አንተ የተናገርከው ተሰደብኩ ነው። በግድስ መለያየት መለየት ፈልጋሃል። ተለያየው። የዛሬ ዓመት እኮ ተለያይተህ ነበር። አይደለም እንዴ? ተለያይታችሁ እኮ ነበር የዛሬ ዓመት። እኔ እኮ ነኝ የመለስኩልህ። እኔ ነኝ ኖ። ልጁን ያሳድግ ቁጭ ብሎ ልጅ አሳድግ ቁጭ ብለህ አይቻልም። አንተ እኮ ምክንያት ፈልገህ ኢትዮጵያ መግባት ነው የምትፈልገው። ልጆቹን አሳድግ ቁጭ ብለህ ትምህርቷን እስከምትጨርስ ግዴታ ነው። አታስመስል አታስመስል። በሳምንት አንዴ ማንም ተገናኝት ቪዲዮ መስራት ይችላል። በአስራ አምስት ቀን አንዴ ማንም ተገናኝት ቪዲዮ፣ ውስጣችሁን ግን እኛ ነኛለ። የልጄን ገመና እንዳወጣ ነው የፈለገው። ይውጣ። ተጫውተንባታል አይደለም? እስከነ እህቶች እስከነ ቤተሰቦች አይደለም?